የሀገሪቱን ነባራዊ ፖለቲካዊ፣ ኢኮኖሚያዊ እና የህዝቦችን አብሮ በጋራ የመልማት ጥቅም ለማስጠበቅ ምላሽ መስጠት መቻሉ የቅርብ ጊዜ ትውስታ ነው። የክልል አደረጃጀት ጥያቄዎችን የተለያዩ አማራጮችን በመውሰድ እስከ መጨረሻው በትዕግስትና ህዝብን በማወያየት የፓርቲና የመንግስት ቅድሚያ አጀንዳ በማድረግ እልባት እንዲያገኝ የተደረገበት መንገድ የብልጽግና ፓርቲ ተራማጅነትን የሚያሳይ ፖለቲካዊ ስኬት ነበር። የማዕከላዊ ኢትዮጵያ ክልል መንግስት በተመሰረተ በአንድ አመት ጊዜ ውስጥ ከነሐሴ 2015 ክልሉ በሰባት ማዕከላት በማደራጀትና ሰራተኛ ሰራተኞቹን ከማጓጓዝ ባለፈ በአጭር ጊዜ ውስጥ አመርቂ ስኬቶችን ማስመዝገብ የቻለ ሲሆን ዛሬም እነሆ ታሪካዊ ፕሮጀክት ለማስጀመር ተሰናድቷል። ይህ ፕሮጀክት እዚህ መገንባቱ ብዙ ትርጉምና ፋይዳዎች አሉት። ፕሮጀክቱ የክልል መንግስት ቃልን በተግባር የመለሰበት ግዙፍ ፕሮጀክት መሆኑንና የክልሉ መንግስት ለፊታዊ የሀብት አጠቃቀምና ተጠቃሚነትና ተመጣጣኝ የከተሞችን እድገት ያለውን ቁርጠኛ አቋም ማሳያ ፕሮጀክት ነው። ምቹ አገልግሎትን ለማቅረብና ለኪራይ የሚወጣውን ሀብት ከማዳን አንጻር ጉልህ ፋይዳ ያለው ፕሮጀክት ነው። በአጠቃላይ ይህ ፕሮጀክት በዞናችን በቁሊቶ ከተማ አስተዳደር መገንባቱ የዞኑ የከተማ አስተዳደርና ህብረተሰቡ እንደ እንደቀድሞ ወደ ዞናችን የተመደበውን ክላስተር ስራውን ለማስጀመር ያደረገውን ድጋፍና ደማቅ አቀባበል እንዲሁም ለክልሉ አመራር የመኖሪያ ቤት እና ይህም የክልል ቢሮ መስሪያ ቦታ እንዲያዘጋጅ እንደተባበረ ሁሉ በቀጣይም ፕሮጀክቱ እስኪጠናቀቅ ድረስ የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑ በዚህ አጋጣሚ ለመግለጽ ይወዳለሁ። ከዚህ ጎን ለጎን ከተማችን የክልል ክላስተር መቀመጫ እንደመሆኗ መጠን ከተማችን ለነዋሪዎቿና ለኑሮ፣ ለኢንቨስትመንት፣ ለቱሪዝም ለንግድ ምቹ ለማድረግ ከፍተኛ ርብርብ እየተደረገ ይገኛል። ከነዚህ አባይ ተግባራት መካከል ከሁሉም ለሁሉም የሆነው የሀላባ ኢንተርናሽናል ስታዲየም ፕሮጀክት አንዱ ነው። ለዞኑ እንዲሁም ለሀላባ ቁሊቶ ከተማ በከፍተኛ ሁኔታ የኢኮኖሚ መነቃቃትን የሚፈጥር ለበርካታ ወጣቶች የስራ እድል የሚፈጥር በርካታ ኢንቨስትመንትን የሚስብ የቱሪዝም ማዕከል ሁሉ ሊያደርግ የሚችል ማህበራዊ ትስስርን የሚጨምር ትልቅ ፕሮጀክት መጀመሩ አንዱ ማሳያ ነው። በሶስት ፌዝ ለመጨረስ ታቂቶ የተገባው ፕሮጀክት እነሆ በቆራጥና ትጉ አመራሮቹና ጥረትና በአመራሮቿ በሙላተ ህዝቡ በሀገር ውስጥና ከሀገር ውጭ ባሉ ሀላባ ተወላጆችና ወዳጆች ታሪካዊ አርበኝነት እነሆ በሁለት ፌዝ ለመጨረስ ጥረት የተደረገ ይገኛል። የሳር ንጣፍ የመሮጫ ትራክ፣ የመሮጫ ትራክና የተመልካች መቀመጫ ስራ አሁን በመጠናቀቅ ላይ የሚገኝ ሲሆን የትልቁ የትሪብል ህንፃ ግንባታ የሚቀጥል ይሆናል። እሱንም በአሁን ሰዓት በሀብተ ተሰባሰብ ደቡብ አፍሪካ ላይ ያለው ሁኔታ ይሄንንም የሶስተኛውን ዙር ወደ አንደኛው ለማምጣት እድል የከፈተ እንደሆነ አመላካች ነው። አንዴ በዚህ ፕሮጀክት ያልተሳተፈ የለም እና ከራሳቸው ጀምሮ ያስተባበሩ ላሉ መሪዎቻችን እና ድጋፍ እያደረጉ ላሉ ለሀላባ ተወላጆች እና ወዳጆች በዚህ አጋጣሚ ልዩ ምስጋና እንድትሰጧቸው እጠይቃለሁ። በመቀጠል ከተማችን ለኗሯቸው ምቹ እንድትሆንና ለክላስተር ማዕከልነት የምትመጥን ከተማ እንድትሆን በልዩ ሁኔታ የተሰራ ያለው የኮሪደር ልማት ነው። የኮሪደር ልማት ስራ በክቡር ጠቅላይ ሚኒስትራችን መሪነት የተጀመረ አዲስ ኢኒሽቲቭ ሲሆን ይህ ኢኒሽቲቭ በሀገራችን ተግባራዊ መሆን የተጀመረው በመዲናችን በአዲስ አበባ እንደሆነ ይታወቃል። በማዕከላዊ ኢትዮጵያ ክልላችንም ሰባት የክላስተር ከተሞች ወደ 165 ኪሎ ሜትር የኮሪደር ልማት ስራ ለማስራት በእቅድ ተይዞ የተሰራ ሲሆን በከተማችን በሀላባ ቁሊቶ ከተማ አስተዳደር በሁለት ዙር 20 ኪሎ ሜትር የኮሪደር ልማት ለመስራት ታቅዶ የተሰራ ይገኛል። በመጀመሪያ ፌዝ 14 ኪሎ ሜትር በአርባ ሜትር መንገድ የፕላን ወሰን የማስከበር የኮሪደር ስራ በሚሰራበት ሳይቶች ላይ 192 የግለሰብ እና የአራት የመንግስት ተቋማት አካባቢ ወሰን ማስከበርና የማፍረስ ስራዎች ተጠናቆ ይገኛሉ። ህብረተሰቡ ቤቱን አጥሩን በማፍረስ ያደረገው አስተዋጽኦ ይበል የሚያሳይና ለቀጣይ ስራችን ተስፋ ሰጪ ተሞክሮም ጭምር ነው። አጠቃላይ 192 ነዋሪዎች በኮሪደር ልማት ምክንያት ሙሉ በሙሉ እና በከፊል ያፈረሱ ቤቶችን የግቢ የግቢ አጥራቸውን በኮሪተር የተወሰደባቸው መሬቶች ግምት ወደ 196 ሚሊዮን እንደሆነ ይህ በተሳትፎ ለቀጣይ ተሞክሮ ጭምር የሚቀመጥበት ተግባር ነው። ስራው በተቀመጠው መርሃ ግብር እንዳይሄድ የቴሌና የማብራት ኃይል ፖል አለመነሳቱ ስራው በከፍተኛ ሁኔታ እያስተጓገለ ስለሚገኝ የክልሉ መንግስት እገዛ እንዲያደርግልን በዚሁ አጋጣሚ ለመጠየቅ እወዳለሁ። የህዝብ መጸዳጃ ቤት የጽዱ ከተሞች ለኢትዮጵያ ከፍታ በሚል የንቅናቄ አካል የሆነው የሀላባ ቁሊቶ ከተማ አስተዳደር ዘመናዊ የህዝብ መጸዳጃ ቤት ግንባታ በክልላችን ፕሬዚዳንት በክቡር አቶ ዶክተር እንዳሸው ጣሰው በመፍጠርና መፍጠን መርህ የተጀመሩ ዘርፈ ብዙ ፋይዳ ያለው ፕሮጀክት ነው። ይህ ፕሮጀክት የተገነባው በከተማችን ዋና የገበያ ማዕከል በሆነ ቦታ በመሆኑ ለበርካታ የህብረተሰብ ክፍሎች ደረጃውን የሚመጥን አገልግሎት በመስጠት የከተማችንን ጽዳትና ውበት እንዲሻሻል ከማድረግ ባለፈ ለወጣቶች የጊዜያዊ ስራ እድል ብቻ ሳይሆን ቋሚ የስራ እድል እየፈጠረ ነው። የመዘጋጃ ቤታዊ አገልግሎትን ማዘመን ስራን በተመለከተ ይህ የኦንላይን አገልግሎት በዋናው መዘጋጃ ጽህፈት ቤትና በሶስቱም ቀበሌዎች በአንድ ማዕከል አገልግሎቶች በሲስተም ከወረቀት ንክኪ ነጻ በማድረግ በኦንላይን አገልግሎት መስጠት ከተጀመረ ወዲህ ከዚህ በፊት በነበረው ማኑዋል በነበረ ጊዜ አንድ ፋይል ለማግኘት እስከ አንድ ሳምንት ይፈጅ የነበረውን በአንድ ቃ እንዲያገኝ ከማድረጉ በላይ አጠቃላይ የከተማውን ገቢ በከፍተኛ ሁኔታ የጨመረ እና ይንግልትና ቅሬታ መቀነስ የቻለ ፕሮጀክት ነው። በአጠቃላይ በከተማችን የመንገስ ስራ የመንገድ ከፈታ ፕላን የማስጠበቅ ስራዎችና አጠቃላይ የደሃ ተኮር ስራዎች የተሰሩ ያሉበት ሁኔታ አመርቂ ውጤት የታየ ያለበት ሁኔታ እንዳለ አመልካች ነው። በሉማት ትርፋ ስራዎች ዶሮና የወተት ማንደር በመፍጠር በከተማ ግብርናችን በከተማ ግብርና ስራዎቻችን በመስራት ኑሮ ውድነትን ለማረጋጋት የተሰሩ ያሉ ስራዎች ተስፋ ሰጪ ናቸው። በአጠቃላይ በማህበራዊና በኢኮኖሚ ዘርፍ የጀመርናቸውን ስራዎችን በማጠናከር ለሰላማችንም በእጃችን አድርገን ብልጽግናችንን ለማረጋገጥ በአብሮነት፣ በአንድነት፣ በትብብርና ትጋት አብረን እንተምም። አመሰግናለሁ። ክልል ማዕከላት ቢሮዎች ግንባታ ትልቁ ፕሮጀክት ነው። የዚህ ፕሮጀክት ስኬታማ በየደረጃውም ሆነ የአካባቢ ፍትሐዊነት የሀብት ተጠቃሚነት ከማረጋገጥ አኳያ የላቀ ፋይዳ ያላቸው ሲሆን የክልሉ መንግስት ለፍትሃዊ ሀብት ተጠቃሚነት ተመጣጣኝ የከተሞች እድገት እንዲኖር በቁርጠኝነት አቋም ቃሉን በተግባር ለማሳየት ለማሳየት የመለሰበት ግዙፍ ፕሮጀክት ነው። በመሆኑም በዛሬው እለት በሰባቱም ክላስተር ግንባታ ማስጀመሪያ ፕሮግራም መሰረተ ልማት መሰረተ ድንጋይ የማኖር ስራ እየተሰራ ሲሆን ፕሮጀክቱ ከስድስት ወር እስከ ሁለት ዓመት ተኩል ባለው ጊዜ ተጠናቆ አገልግሎት መስጠት እንዲችል ትልቅ የሚገነባ በመሆኑ ህብረተሰቡ የአካባቢውን አስተዳደር የሚጠበቅበትን እንዲወጣ በዚህ አጋጣሚ እያሳሰብ ይህን ግንባታ ለመገንባት የወሰደው ኢንቲስዮ ጠቅላላ ተቋራጭ በተገባ ውል መሰረት በጊዜ፣ በጥራት፣ በታማኝነት ሰርቶ እንዲያስረክም የሚመለከታቸው አካላት የቅርብ ክትትል እንድታደርጉ በዚህ አጋጣሚ ለማሳሰብ ወዳለሁ። አጠቃላይ ሀላባን በምናይበት ጊዜ በተለይም በአሁኑ ጊዜ ትልቅ እንቅስቃሴ እየተደረገለት ያለው ኢንተርናሽናል እስታዲየሙን ለማሳካት ትልቅ ርብርብ እየተደረገ ያለበት ሁኔታ እንዳለ ሁላችንም የምናውቀው፣ ሁላችንም የምንኮራበት፣ የሁላችንም አለኝታ የሆነ ለሀገር ብቻ አይደለም በዓለም ደረጃ ታዋቂ እንዲሆን ጭምር እየተሰራ ያለበት ሁኔታ እንዳለ እሙን ነው። ይሄን እያደረጋችሁ ላላችሁ አመራሮች፣ ማህበረሰብ፣ ህብረተሰብ አላባ ህዝብ ወትሮም ቢሆን የመንግስትን እጅ ብቻ የሚጠብቅ ሳይሆን በራሱ ተንቀሳቅሶ በራሱ የመንግስትን ጉድለት ለመሙላት የሚንቀሳቀስ ህዝብ ነውና ትልቅ ኩራት ይሰማናል። ለዚህም እንኳን ደሳላችሁ ለማለት ወዳለሁ ይህ ፕሮጀክት ጂ ፕላስ ሰቨን ወይም ጂ ፕላስ 7 ሲሆን ይጠናቀቃል ተብሎ የሚገመተው ከሁለት ዓመት እስከ ሁለት ዓመት ተኩል ነው። አጠቃላይ ግንባታው ወጪ 675 ሚሊዮን ብር ሲሆን በአይነቱ ግዙፍ ትልቅ ፕሮጀክት ነው። የዚህ ፕሮጀክት ፈጥኖ ወደ ስራ መግባትና መጠናቀቅ ያለው ትርጉም በተለይም የመንግሥትን ሀብት በቁጠባ ለመጠቀም ኅብረተሰባችን በቅርበት አገልግሎት እንዲያገኝ ለማድረግ የስራ ዕድል በመፍጠር ክልሉን ስንመሰርት ብዙ ከተሞችን ታሳቢ አድርጎ የተነሳበት ዓላማ ከማሳካት አኳያ ትልቅ ፋይዳ ያለው በመሆኑ ለስኬታማነቱ ማነቱ ሁላችንም ልንረባረብ ይገባል። ሌላው መንግስት ለከተሞች ከመቼውም ጊዜ በላይ ልዩ ትኩረት ሰጥቶ እየተንቀሳቀሰ ሲሆን፣ በዚህም ክልላችን በክልሉ መንግስት ከምስረታ ማግስት ጀምሮ ባለው አቅም ህብረተሰቡን በማስተባበር በክልላችን ከተሞች የተለያዩ ፕሮጀክቶችን ተግባራዊ ማድረግ የተቻለ ሲሆን ከዚህም ውስጥ ዛሬ ላይ በሰባቱም የክልል ማዕከላት ከተሞች የኮሊደር ልማት ስራ የከተማን ጽዱ ለኑሮ ተስማሚ የሚያደርግ ህብረተሰቡን አገልግሎት የማዘመን በተቀላጠፈ መንገድ ማግኘት እንዲችል አገልግሎት የማዘመን የከተሞቻችንን ደረጃ በሚመጥን መልኩ ፕሮጀክት ተግባራዊ በማድረግ ስራ እየተሰራ ሲሆን የተወሰኑትን በዛሬው ዕለት ስንመርቅ የቆየንበት ሁኔታ ነው ያለውና ለዚህም እንኳን አበቃችሁ፣ እንኳን አደረሳችሁ ለማለት ወዳለሁ። በመጨረሻም በክልል ከተሞች በተለያዩ ፕሮጀክት ኢንሽቲቭዎች የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ እያደገ የመጣ መሆኑ እሙን ነው። በመሆኑም በቀሪ ስራዎች ላይ በቅንጅት መስራት ይገባል እያልኩኝ ፕሮግራሙ በይፋ መከፈቱን አበስራለሁ። አመሰግናለሁ። ለኢንቨስትመንት ምቹ በማድረግ የህብረተሰቡን የረሰቡን የልማትና የመልካም አስተዳደር በመፍታት የመልካም አስተዳደር ችግርን ማረጋገጥ ነው። ይህንን ተከትሎ በተዋረድ ከክልል ዞንና ከተማ ድረስ በልዩ ክትትልና ንቅናቄ ሲፈጸሙ ቆይተው በተለይም የኮሪደር ልማት ኢኒሼቲቭ ስራ በከተማ ዘመናዊ መጸዳጃ ቤት ግንባታ፣ የጽዳት እና አረንጓዴ ልማት ስራዎች በትኩረት ተሰርተዋል። ይህንን ተከትሎ በውብታዋ ሰላም ተገነባ ሀላባ ቁሊቶ ከተማም ከ36 ሚሊዮን ብር በላይ የፈጁ በርካታ የልማት ስራዎች በስድስት ወሩ ተሰርተው በዛሬው ዕለትም ለመርቃት በቅተዋል። ከነዚህ መካከል በመሀል ከተማ ዘመናዊ መጸደጃ ቤት ግንባታ፣ በሶስት ሳይቶች የኮብልስቶን ንጣፍ ስራዎች፣ ለስምንት የደሃ ደሃ ቤተሰቦች የስምንት ቤቶች ግንባታ ይገኙበታል። እነዚህ ፕሮጀክቶች ለከተማ ማህበረሰብ በማህበራዊ በኢኮኖሚያዊ የመልካም መስተዳደሮችን ከመፍታት አንጻር ሚናቸው እጅግ ከፍተኛ ነው። ከስራ እድል ፈጠራ አንጻር እስካሁን ባለው ከመቶ በላይ ጊዜያዊ ስራ እድል የፈጠረና አሁን ደግሞ በቋሚነት በተለይ በሽንት ቤቱ ላይ ሀያ ወጣቶችን ቋሚ የስራ እድል የሚፈጥር እንደሆነም እቄት ተደርጎም ተለይቷል። በተለይ የኮብልስቶን ስራው ለረጅም ጊዜ የነበሩ የመልካም መስተዳደር ችግሮችን የሚፈታ ብቻ ሳይሆን ለአካባቢው አካባቢው ጽዱ ውብና ለንግድ እንቅስቃሴ ምቹ ያደረገ በመሆኑ ማህበረሰቡ እጅግ ደስታን የፈጠረ ፕሮጀክት ነው። በሌላ በኩል የዳህላ ቤት ግንባታው ፓርቲችን ሰው ተኮር መሆኑን አንግቦ እየሰራ ያለ ፓርቲ በመሆኑ ስምንት ቤተሰቦችን የህሊና እረፍት የሰጠ ከህሊና ጉዳት የሚጠብቃቸው እና ከመበተን የሚያድናቸው ይሆናል ማለት ነው። ሌላው በዛሬው እለት ለምርቃት ተበቁት ፕሮጀክቶች ውጪ የመንግስት ትልቁን አቅጣጫ ተዘርጎ የተሰራለው የኮሪደር ልማት ተግባርና በዓለም አቀፍ ደረጃም አነጋጋሪ የሆነው የሀላባ ኢንተርናሽናል ስታዲየም ግንባታ በነቃ ልማት ወዳዱ ህዝባችንና ወዳጆቻችን የነቃ ተሳትፎ ለምርቃት እናደርጋለን። አመሰግናለሁ። የማዕከላዊ ኢትዮጵያ ክልላዊ መንግስት ዋና አፈ ጉባኤ ክቡር አቶ እርሲኖ አቡሬ የጠቅላይ ፍርድ ቤት የማዕከላዊ ኢትዮጵያ ጠቅላይ ፍርድ ቤት ዋና ፕሬዚዳንት፣ የተከበራችሁ የክልልና የዞን አመራሮች፣ እንኳን ለዚች ቀን አድርሶን በዚህ ፕሮግራም ላይ ስለተገኛችሁ ከልብ አመሰግናለሁ። ከዚህ በመቀጠል ክልላችን አዲስ እንደሆነ ይታወቃል። ከዚህ በመቀጠል ክልላችን አዲስ እንደሆነ ይታወቃል። በዚህ አጭር ጊዜ ውስጥ እንዲህ አይነት ትላልቅ ነገሮችን መጀመር እጅግ በጣም አስደሳች ነው። እንደ ጀማሪ ክልል ቻሌንጆች ይኖራሉ፣ ጫናዎች ይኖራሉ። ጅምር ላይ ማንም ሰው ስራ ሲጀምር እንደ ግለሰቡ ሀገር፣ እንደ ክልል ንተው እና ያን ሁሉ ተወጥቶ እኒህ አገራዊ አሻጋሪ ፕሮጀክቶችን ለመጀመር ያስቻሉ የክልላችን መሪዎች በጣም ማመስገን ፈልጋለሁ። አገር የሚመሰለው በመሪ ነው። ክልል የሚመሰለው በመሪ ነው። ቤትም የሚመሰለው በአባወራ ነው እና የክልላችን ፕሬዚዳንት ክቡር ዶክተር እንዳሸወጣ ሰው የከተማ ልማት ትክክል ፕሬዚዳንት ማድረግ ከተማ ልማት መሩት አቶ ስንታየው ወልደ ሚካኤል፣ ሌሎችም የክልሉ አመራሮች ይሄ ነገር እዚህ እንዲደርስ ትላልቅ አስተዋጽኦ አበርክተዋል። አመሰግናለሁ። በእኔ በኩል ይሄ ስራ ስራ ብቻ ነው ብዬ አልወስድም። ስራ ብቻ አይደለም፣ ለእኛ የተሰጠን ኃላፊነትም ነው እድልም ነው። በዚህ ክልል አዲስ ክልል ውስጥ ይህን ስራ መስራት ማለት ለእኛ የግላችን ታሪክ እንድንጽፍ የግላችን አሻራ እንድናስቀምጥ የተሰጠን አደራ ነው። ይህን አደራ ክልሉ የሚችለውን ሁሉ ዋጋ ከፍሎ ክልሉ የሚችለውን ሁሉ እንትን አድርጎ ለእኛ ከሰጠን እኛም ታሪካችን እንዳይበላሽ፣ ስማችን እንዳይበላሽ፣ ነገ አገር ተወቃሽ እንዳንሆን ንጹሕ ስራ መስራት ስላለብን በትክክል ለመስራት ተዘጋጅተናል። መንግስት ካስቀመጠው ጊዜ መንግስት ካስቀመጠው ከጊዜ ገደብ በጥራት በፍጥነት በጥራት በተሻለ ጊዜ ለማስረከብ ቃል እንገባለን። ይሄ አላባ የሰረንበት ክልል ነው። የተሰረንበት ዞን ነው። ሕዝቡን እናውቀዋለን። ሕዝቡ እጅግ በጣም ተባባሪ ሕዝብ ነው። ይህን ሕዝብ ይዘን ክልሉን ይዘን እመኑኝ፣ ዳግም በአጭር ቀን ውስጥ ለምርቃት እዙ እንገናኛለን። እግዚአብሔር ለዛብቀን። አመሰግናለሁ። ከዚህ ባሻገር አሁን ቶሎ ተብሎ ወደ ስራ ከገባ የስራ እድል መፍጠሩ ላይ በኩታችን ሊሆ ይቻላል። አንዱ ታሳቢ የተደረገው ጎን ለጎን ለማህበረሰቡ አገልግሎት እየሰጠ ጎን ለጎን ደግሞ የወጣቱን የስራ እድል መፍጠር ላይ ነው ትኩረት የተሰራውና ፕሮጀክቱ በማህበር ተደራጅቷል ብላችኋል። የተወሰኑት ወደ ስራ ገብተዋል ብላችኋል። አሁን የቀሩትንም ቶሎ ፈጥኖ ማስገባት ያስፈልጋል። አካባቢውን ግሪን በማድረግ ረገድ የተጀመሩ ነገሮች አሉ። የዛኝም አሁን የሚያቸው ነገሮች አሉ። እሱን በደንብ አድርጎ ያው ሞቃታማ እንደመሆኑ አካባቢው እሱንም ቶሎ ፈጥኖ ስራ ማስገባት ያስፈልጋል። እና በርቱ ጥሩ ስራ